እንዳልፋችሁ ርዕሱ ሰጪ እንጂ ተቀባይ ብቻ አትሁኑ አንሆን አንሁን። ሐዋርያ ስራ ምዕራፍ 20 ከ33 እስከ 35 ያለውን ትል አነባለሁ። ሐዋርያ ስራ 20 ከ33 እስከ 35 ሐዋርያ ሥራ 20 ከ33 እስከ 35 እንዲህ ይላል። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልገኝ ነገር ለኔና ከኔ ጋር ያሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ደዌዎችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብዙ ነው እንዳለ የጌታን የኢየሱስን ቃል ልታገቡ ወይም ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁና። ጳውሎስ ይህንን መልእክት ለኤፌሶ ቤተ ክርስቲያን የተናገረው ነው። የመጨረሻ መልእክቱ ነው። ከዛ በኋላ እንደማያዩት ለሞት አልፎ እንደሚሰጥ እያሳሰባቸው አይታቸዋል። እኔ በዚህ እቼ የደከምኩ ለእኔም ለሌሎችም እኖር ነበረ። ከማንም ላይ ምንም ነገርን አልተመኘሁም። የእግዚአብሔር ቃል እንደሚናገር ከሚቀበል ይልቅ የሚሰጥ ብዙ ነው እንዳለ እንደዚሁ እየተመላለስ ነበረ። እናንተም እንደዚሁ አድርጎ እስኪ እኛም እንደዚሁ እናረጋለን። እኛም እንደዚሁ እናረጋለን። ከዚህ ጳውሎስ ይሄን ነገር ሲናገራቸው፣ ይላል እንግዲህ ሰጪ እንጂ ተቀባይ ላለመሆን ምን ማድረግ አለብን? ዝም ብሎ ነገር አይመጣም። የሌለን መስጠት አንችልም። ስለዚህ ምን እናደርግ? ምንድነው ያስፈልገው? ጳውሎስም እንደመከረ እነዚህ ሰዎች ለሌሎች እንዲሰጡ እነሱን ጠባቂ ወይም ከሌሎች የሚመኑ እንዳይሆኑ ምንድን ነው ማድረግ ያለባቸው የሚለውን ስናነሳ ሶስት ሀሳብ አነሳለሁ። በዚህ ተፈላል አንደኛው ለእግዚአብሔር ቃል መኖር መታዘዝ አለባቸው። አንድ ሰው ለእግዚአብሔር ቃል ሲሆን፣ ለእግዚአብሔር ቃል ሲታዘዝ፣ እግዚአብሔር ይባርከዋል ይባርከዋል። ዘዳግም መጽሐፍ 28 ላይ ቁጥር 1 እስከ 3 እና 13 14 ን፣ እንዲህም ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝኩህን ትዛዙ ሁሉ ብታደርግ ብትጠብቅም፣ አምላክህ እግዚአብሔር ከምድር አህዛብ ሁሉ ከፍ ከፍ ያደርግሃል። የአምላክህን የእግዚአብሔርን ቃል ብትሰማ እነዚህን በረከቶች ሁሉ ይመጡልሃል፣ ያገኝ ይሆናል። አንተም በከተማ ብሩክ ትሆናለህ፣ በእርሻህም ብሩክ ትሆናለህ፣ ያለ ይቀጥልና ዛሬም ያድረግኩን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቅ ብታደርግም፣ ዛሬም ታዘሱ ከእነዚህ ቃሎች ወደ ግራም ወደ ቀኝም ተቀጥባችን ካመልካቸውም ሌሎች አማልክትን ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርገም። ሁልጊዜ በላይ እንጂ በታች አትሆንም። ስለዚህ ነገሩ ለበላይ ሆነ ወደ ሰዎች ይሄድና ይለምናል። የሰዎችን ይመኛል፣ የሰዎችን እጅ ይጠብቃል። ስለዚህ ሰው እግዚአብሔርን ሲፈራ እግዚአብሔር ይባርከዋል። ለእግዚአብሔር ቃል ስንታዘዝ እግዚአብሔር ይባርከናል። እግዚአብሔር ሲባርከን ደግሞ ሰጪ እንጂ ተቀባይ አንሆን። በደንብ ርዕሴን እንዳትረሱ ሰጪ እንጂ ተቀባይ ላለመሆን አንደኛው መፍት መፍትሔ እግዚአብሔርን መታዘዝ ነው። ሰው እግዚአብሔርን ሲታዘዝ ነው ያለውን ለሌላው የሚያካፍለው። እልፍ ቢኖራችሁ እግዚአብሔርን ካልታዘዛችሁ ለእግዚአብሔር ሀሳብ፣ ለእግዚአብሔር ቃል እውቅና ካልሰጣችሁ እጃችሁ አይዘረግም። የሆነ ጊዜ የነገርኳችሁ ይመስለኛል። አንድ ሱ ቀቃለ ገዛ አንድ ምስኪን እናት ሊለምኑ መጡ። ከገንዘቦች መካከል አንድ ብር አንስቶ ሰጣቸው። ምን ነው አሁን ይሄ ብር ምን ያደርግላታል? አለዚህ ሴት እንደውም ከፊቴ ዘወር እንድትል እንጂ አልሰጥማም። ሰውየው ባለጠጋ ብዙ ነገር አለ፣ በከተማ ይታወቃል። ግን ስላለው መስጠት አልቻለም። ሰው ያለው ሰው መስጠት የሚችለው እግዚአብሔርን ሲታዘዝ፣ ስለዚህ አንዱ ሰጪ ለመሆን ከተቀባይነት መርገም ለመውጣት እግዚአብሔርን እንታዘዝ። ሁለተኛው ሀሳብ ሰጪዎች እንጂ ተቀባዮች እንዳልሆን ሁለተኛ የሚያስፈልገው መስራት ነው። መትጋት ነው። ያልሰራ ሰው ለራሱም ለሌላውም መሆናች፣ እንኳን ለሌላው ሊተርፍ ለራሱ ራሱ ጠባቂ ነው የሚሆነው። ስለዚህ መስራት አለብን፣ መግዳት አለብን። እዛ ቅድም ባደረኩት ዘዳግም 28 ላይ ቁጥር 12 እንዲህ ይላል፣ የእጅህን ስራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩንም ይከፍትልሃል የምንህን ስራ የእጅህን ስራ ዝምብለ ቁጭ ብለህ እጅህን አጣጥፈህ ይባርካል የሚል ተረት እግዚአብሔር ጋር ነው። አንዳንዴ አስንፈውናል። ከሰማይ ዝም ብሎ በረከት ለሰነፍ ሰው በረከት አይወል። በኋላ ላይ ያን ቃል አለ እፈቶ መጽሐፍ ላይ እንደዚሁ አንድ የሚሰርቅን ሰው የእግዚአብሔር ቃል ሲናገር የሰረቀ ከእንግዲህ ወዲህ ምን አይበል አይስረቅ ነገር ግን ለሌሎች ማካፈል እንዲችል በስሚቱ ይድከሩ። ለሌሎች ማካፈል ራሱን ችሎ ከስርቆት ህይወት ለመውጣት ስራ ትጋ ይላል። ወገኖች ልንሰራ ይገባል። ባለን አጋጣሚ ሁሉ የሆነ ነገር ካልተከናወነ፣ ካልተሳካ፣ ውጤታማ ካልሆነ እሱን ዞር ብለን ሌላ አማራጭ መፈለግ አለብን እንጂ ስምት ብለን በስንፍና እንድንቀመጥ የእግዚአብሔር ቃል አስተምሮናል። ምሳሌ ስድስትን እናውጣ እስኪ በጋራ እንድናነብ ምሳሌ ምዕራፍ ስድስት ቁጥር ስድስት ጀምሮ ምሳሌ ምዕራፍ ስድስት ከቁጥር ስድስት ጀምሮ ላምብነ አንተ ታካች ወደ ጉንዳን ሂድ መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛ ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሴት እንደታጠቀ ሰው ይመጣብሃል። ታካች ሰው ኖሮት እንኳን ያንን እያበዛ እየሰራ ከሚደፍን ልቅ ያለውን እየበራ እየበላ እየጨረሰ አንድ ላይ ድንገት፣ ወንበዴ ድንገት አይደል የሚመጣው? ቀጠሮ ሰርተን በጣም ኖሩን ይመጣሉ ብለው አይደለም ወንበዴ የሚመጣው፣ ድንገት። ስለዚህ ድንገት ድህነት ደጃችንን ካግጧብኋላ፣ ምን ካለ ታካቾች ከሆነ ካልሰራ ካልረታ ድንገት ድህነት ድንገት የሰዎች ማየት ችጋር ሴፍን እንደታጠቀ ሴፍን የማይፈራ ሰው አለ አሁን አንድ ሰው ሴፍ ታጥቆ ወደዚህ ጉባኤ ቢገባ ተቀመጣላችሁ ምናልባት ጠንካራ ወጣቶች ስላሉ ተረባርሮ ካላዳኑ መሰጠት ሰው ይፈራል ማንን መቼ መታ ምን ተፈጠረ ስጋት ስለዚህ ድህነት ሴፍን እንደታጠቀ ይመጣብሃል፣ ወገኖች። ድህነት በዙሪያችን እንዳያብብ ድንገት መጥቶ የሰዎችን እጅ የምናይ እንዳንሆን እንስራ፣ እንትጋ። እግዚአብሔር እንድንሰራ ያበረታታል። ስንፍና እርኩሰት እንደሆነ መጽሐፍ ቅዱስ ይነግረል። ስንፍና እርኩሰት ነው፣ ሀጢያት ይሆናል። ማርቆስ ሰባትን ስታነቡ እርሱ አለ ከሰው የሚወጣ ሰው የሚያረክስ ይህ ነው፣ ከሰው ከልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎንጨት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢትና ስንፍና ነው። ይህ ክፉ ሁሉ ከውስጥ ይወጣል፣ ሰውንም ያረክሳል። ስምትና ያረክሰን። እንዴት ነው የሚያረክሰን? ምንም ካጣን እናጭበረብራለን። ምንም ካጣን እንሰርቃለን። በሰዎች ላይ ጥላቻ ይኖረናል። ስለዚህ ስምትና ወደ እርኩሰት ወይም ወደ ኃጢአት ይመራናል። ስለዚህ ሰጪ ብቻ እንድንሆን ወይም ሰጪ እንድንሆን ከተቀባይነት ህይወት እንድንወጣ እንስራ እንስራ እንትጋ። ሶስተኛውና ትንሽ ትኩረት ማድረግበት መስጠት የሚል ፣ ሶስተኛው መስጠት ከጠባቂነት መርገም ያወጣል። ሰጪዎች እንድንሆን ልባችን ተነሳስቶ ስንሰጥ እግዚአብሔር ያበዛልን። እንሰጣለን፣ እየበዛን ነገሮቻችን እየሰፉ አንድ ሰው እንረዳ የነበረ አስር አስር ሀያ ሰላሳ መርዳት ብዙ ማፍራት እንችላለን። አንድ ፓስተር አንድዬ እዚ ስለ ጸሎት ሲያስተምር ምን አለ? ለመጸለይ መጸለይ ለመጸለይ መጸለይ ከፈለግን መጸለይ አለብን። ለመስጠት ከፈለግን መስጠት አለብን። ምን እንዲበዛ እንዲበዛል መጽሐፍ ቅዱስ ሉቃስ ምዕራፍ 6 38 ላይ እንዲህ ይላል። ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በቀፋችሁ ይሰጣችኋል። ምን በሉ ሉቃስ ስቱ ምን ይባላል? ይሰጣችኋል። ስንሰጥ እግዚአብሔር አብዝቶ ይሰጠናል። ዝች ጋር እንደሚ የተትረፈረፈ የተነቀነቀ የተጨቆነ መስፈሪያ ጊዜ ሲኖር እንዲሁ ዝም ብሎ የተሰፈረ ዱቄት ደግሞ የተነቀነቀ ዱቄትን የተነቀነቀ ብቻ አይደለም፣ የተጨቆነ ዱቄት እዚህ ብናመጣ ምን ያህል እንደሚቀያየር ሚዛኑ ማየት እንችል። ስለዚህ እግዚአብሔር ስንሰጥ፣ ለሌሎች ስንሰጥ የተጨቆነ የተነቀነቀ የተትረፈረፈ በረከትን በእጃችን ይሰጠናል። ከዛ በኋላ መስጠት ለኛ በ ልማድ ይሆ መስጠት ለኛ ቀላል ይሆናል። ቀድም ብያቸዋለሁ፣ ያለው ብቻ አይሰጥም ሰው እግዚአብሔር ሲፈራ ስለሚሰጥ እግዚአብሔር ካለን ከበዛልን ነገር ለሌሎች ማካፈል እንችላለን። ስለዚህ መስጠት መስጠት ሌሎች በረከቶችንም እንደሚያስገኝ እንዲህ መስጠት በብዙ አንግል ነው። በተለይ ቤተ ክርስቲያንን የሚሰጡ ነገሮች ልዩ ልዩ ናቸው። አንዳንድ የረድኤት አገልግሎት ሰጠን ተብሎ ምናልባት አስራትን ወደ ኪስ እንዳናስገኝ አስራት ረድኤት መሆን አይችልም፣ ወይም ልግስና መሆን አይችልም። አስራት አስራት ነው። በኩራት በኩራት ነው። ልግስና ልግስና ነው። የየራሱ ፈርድ ያለውና ሚካስ በራሱ ውስጥ ላይ ስንመለከት በሬቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይን መስኮት ባልከፍትላችሁ በዚህ ፈትኑ አትረፍርፍ በረከቴን አትረፍርፍ ባላፈስላችሁ። ምን በሉ ነው ፈጥኑ፣ አስራቴን ወደ ቦታ። እግዚአብሔር ከሰጠን ነገር ለእግዚአብሔር መስጠት ኃላፊነት ነው። የእግዚአብሔር ቃል እንደሚናገር እግዚአብሔር ሊባርከን መመሪያዎችን ወይም ስርዓቶችን በመጽሐፍ ቅዱስ አስቀምጦልናል፣ እና በተለይ በአስራት በበኩራት ዙሪያ ላይ እንታመን። ይሄ የልግስና ስጦታ ግን እግዚአብሔር ከሰጠን ነገር ለምስኪኖች መብላት ለማይችሉ በተለያየ ችግር ውስጥ ቅድም ጳውሎስ ለታመሙ ከደከማችሁበት ልትመግቡ ልትረዱ በዚህ እጃችሁ ድከሙ ስሩ እንዳለ ሌሎችን የምንረዳበት ነው። ይሄ የልግስና ሌላኛው ይሄ መስጠት መስጠት ለሌሎች መስጠት መንፈሳዊ ፍሬ ማለት ነው። የመንፈስ ፍሬ አፍሩ ነው አይደል ዮሐንስ ወንጌል ላይ እንደሚናገር፣ እኛ ቅርንጫት ነን፣ ጌታ ግንዱ እንደሆነ ወይን ግንዱ እንደሆነ እናገርና ቅርንጫ ፍሬ ማፍራት አለበት። ይሄ መንፈሳዊ ፍሬ ስናፈራ አንዱ ከመንፈሳዊ ፍሬ ውስጥ ልግስና አንዱ ገላቲያን አምስት ዘጠኝ የመንፈስ ፍሬዎችን ይዘረዝርና በተለይ ሶስቱ አራቱ ወደዚህ ያደላል። አንደኛው ፍቅር ነው። ስለ ፍቅር ትርጉም ስናነሳ ቸርነት በውስጡ አለ። ቸርነት ያደርጋል። የሚወድ ሰው ፍቅር ያለው ሰው ስለ ሰው የሚራራ ይሆናል። ሌላኛው ገላትያ ላይ ቸርነት፣ በጎነት እና የዋሃት የሚል ቃል እናገኛለን። የዋህነት ገር ስንሆን ለሌሎች ምን እንላለን? እንሰጣለን። ስለዚህ መንፈሳዊ ፍሬ አለን ወይ? መንፈሳዊ ፍሬ አፍርተናል ወይ? ካለን ለሌሎች እንሰጣለን። ለሌሎች ከሰጠን ደግሞ እግዚአብሔር ይባርከናል። ሌላኛው ስለ መስጠት ስናነሳ መስጠት የታማኝነት ምልክት ነው፣ ወይም መገለጫ። ታማኝ የሆነ ሰው ባለፈው ብዙ በተለይ ስልጠና ላይ ሐዋርያው ሲያስተምር ዘር አይበላም የሚል ነገር ሲያነሳ ነው። ዘር ይበላል ዘር ይበላል። እስኪ አይበላም በል። ስለዚህ እግዚአብሔር ዘር ሰጥቶናል። ለዘር ታማኝ ለመሆን ነው። ለሌሎች መስጠት መስጠት። አንድ ክፍል ላንብብና ተወሰነ ሀሳብ አንስቼ እጨርሳለሁ። ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ከቁጥር አስር ጀምሮ እንዲህ ይላል ከቁጥር አስር እንደውም ትንሽ ከፍ ብዬ ከቁጥር ስድስት ጀምሮ ላምብ ምን ይህን እላለው። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጡትን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም በስተና ለምስኪን ሰጠ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁሉ ጊዜ በነገር ሁሉ እቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ያበዛላችሁ ይችላል። ለዘር ዘርም ለመብላቱ እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ዘርን የሚሰጠው ማ ነው? እግዚአብሔር ነው። ስለዚህ ስንሰ ለሌሎች ለዘር ታማኝ ሆነን እግዚአብሔር ለሰጠን ዘር፣ ስለዚህ ዘር በታማኝነት የሚዘራን ዘር ዝም ብሎ ቦታ ላይ ይዘራ። አሁን ጤፍ በተዘራበት ማሳ ላይ ስንዴን ይዘራል አለ በተሰራበት ማሳ ላይ ወስዶስ እንደሚዘራ። ስለዚህ ዘር ቦታ አለው፣ ዝም ብሎ አይዘራም። አንዳንድ ሰዎች ዘራቸውን በዘር ላይ ይዘራል። ስለዚህ ዘር ዝም ብሎ አይዘራም፣ ዘር በዘር ላይ አይዘራም። እነዚህ ነገሮች ሳስብ አንዳንድ ለቅሶ ቤት፣ ሰርግ ቤት የሚታዩ ነገሮችን እና ምስኪኖች ሲመጡ ደስ ብሎን እንሰጣለን። ንጉብል ያንኑ ፍርፋሪ ሊሆን እንኳን ብሎ ይሰጣል። ነገር ግን አፈርነህ ወደ አፈር ትመለሳለህ ለተባለ ለአፈር እግዚአብሔር ነው። ይሄን ነገር መናገር ትንሽ ይከብዳል። በሞተ አስክሬን ላይ የሚዘራዘር ትንሽ ነው። እሚዘርበሚዘራው የሚወጣው አብር ጫካ ላይ እምረቱ ባለ ሁለት ደረጃ ፎቅ አፈር ነው። ጌታ ሲመጣ ፎቁን ፎቁን አይቶ ወይም ሐውልት ሐውልቱን አይቶ አይደለም ጌታ ትንሳኤ ያደረግላቸው ቃሉ ነው የሚፈፀመው። ቃሉ ስለሚፈፀም ጅብ የሚብላው ውሃ የሚውሰደው ትንሣኤ በክርስቶስ አምኖ የተነሳ ይነሳል። ግን እዛ ላይ የምንዘራውን ዘር ቆም ብለን ማሰብ አለን። በጣም ብዙ ብር ለአሁን ትዝራ ይ ግን ምስኪኖች መጥተው ስለምን በር ዛንዴ የሆነ የተጠጣውን ምናምን ጨርሳ ጌታ ይርዳል፣ ጌታ ይርዳል። እግዚአብሔር ዘር ሰጥቶ በማይወጣ በማይወጣ ቦታ ላይ ዘር አንችልም። ዘር ቦታ ላይ ዘር በዘር ላይ አይዘራም። ዘር ባልሆነ ቦታ አይዘራም። ስለዚህ እግዚአብሔር ዘርን ሲሰጠን ጥንቃቄ አርገን ጥንቃቄ ናስተዳድር። እሱ ብቻ አይደለም፣ እግዚአብሔር ለዘር ዘርን ለሚበላ ምን ይሰጣል? እንጀራ አረ እንጀራችንን በአግባቡ ምን ባለው። እንጀራ የማን ነው? የቤተሰብ ነው። አንዳንድ ቤተሰብ እዛ ቂጣ ያያረበ መባቶ እየተቸገረ ከምንወዳቸው ሰዎች ጋር ነገ ይመልሱልናል ከምንላቸው ምናልባት በቃ ለመሳሳት የምናወራው ቃል ነው። ወንዶችም ሴቶችም በደንብ ስሙ ለመዛችንን ተጠቅመን አንዳንዴ እዛ ውጭ ፈታ እያለን እዚህ ቂጣ ያለ እዚህ መባያቸው ይቸገራል። ስለዚህ ዘራችንን ብቻ ሳይሆን እንጀራችንን በጥንቃቄ እንጠቀ በጥንቃቄ እንጠቀም። እግዚአብሔር በሰጠ ነገር ታማኞች እንሆን፣ ለትዳራችን ታማኞች እንሆን። ምሶች ለባሎች ታማኞች፣ ባሎች ለምሶች ታማኞች ስለዚህ እግዚአብሔር የሰጠንን ዘር ለሌሎች በመስጠት እንታመን። እግዚአብሔር የሰጠንን እንጀራ በአግባብ በመጠቀም ለወላጆች ለልጆች ለቤተሰብ እንስ እንስ ባህል አርገነው ወደ ከምስቶቻችን ፊት ዘወር ላይ ብር እንቆጥራለን። ባህል ማለት መጽሐፍ ቅዱሳዊ ግን አይደለም። መጽሐፍ ቅዱሳዊ አይደል ብቻ አይደል። የሁላችንም ደሞ ሲለፊት አድርገን ተናበን ይሄ ለዚህ ይሄ ለዚህ ይሄ ለዚህ ብለን እንታመን። የዛ ሰዓት እግዚአብሔር ምክንያቱም የልብ መስማማት ሲኖር እግዚአብሔር በረከቱን ያበዛል። እኔ ስለዚህ በዚህ ነገር እንታመን። እግዚአብሔር የሰጠንን ታምነን ለሌሎች እንስራ። ለምን ተበሳህ? እንግዲህ ተደጋግሞ ይሄን ፕሮግራም እየተካሄደ አለ። እግዚአብሔር ዓላማ ስላለው ቅድምም ብያለሁ። ቤተክርስቲያን የሆነ ካዝናዋ እንዲሞላ አይደለም የእግዚአብሔር ዓላማ ይህን ፕሮግራም መጀመሩ። እግዚአብሔር ይባርከን። እግዚአብሔር እኔ ሊባርክ ነው፣ እግዚአብሔር እናንተ ሊባርክ ነው። በመስጠት ውስጥ በረከት ስላለ፣ በመታዘዝ ውስጥ በረከት ስላለ፣ በመስራት ውስጥ በረከት ስላለ እግዚአብሔር ሊባርከን በረከት። እናንተ ከተባረካችሁ ቤተክርስቲያን ወደደችም ጠላችም ትባረካለች። ምክንያቱም የቤተ ክርስቲያን ንብረት እናንተ ናችሁ። እናንተ ከተባረካችሁ ቤተ ክርስቲያን ትባረካለች። ምንም ጥያቄ የለው። በዋናነት ግን እናንተ ልትባረኩ ያስፈልጋል። እናንተ እንድትባረኩ ደግሞ ቀድም እንዳ- ለቃሉ እንታዘዝ፣ እንስራ፣ እንትጋ ስንፍናን ዘወር አድርገን እንስራ፣ ደግሞ እንስጥ። እስኪ እሰጣለሁ ከዚህ በኋላ እጅ አያጥርም። ይህንን መርገም እግዚአብሔር ሆይ ከኔ ላይ ስበር። ቤተ ክርስቲያን ምናልባት መሪዎች አንድ ነገር ብናረግ አሁን እዚች ጋ ሰጡ ሲባል መቶ ብር፣ አንድ ሺ ብር፣ ሀያ ሺ ብር አምስት ብርም ታምኖ እዚህ መምጣት የሚችሉ አሉ። ደግሞም የማይመጡ አሉ። አምስት ብር ይዞ መድረክ አይመጣም። ስለሚፈራ ነው አምስት ሰጠ እንዳይባል። ችግር የለውም እግዚአብሔር ጋር አንድ ብር በቂ። አሁን ግን ይሄንን መስጠት የራሳችን እናድርግና ምንም ጥያቄ በሌለበት እንስ እንባረካለን።